ሰላም ጤና ይስጥልን የአሻም ተከታታዮች እንደምናላችሁ ለዛሬ ለተረቡ ህዳር 3 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል እኔ ሙሐመድ ንጉስ አብዱ አበሬያቸው ቆይታ አደርጋለሁ በቅድሚያም ርዕሰ ጉዳዮቹን በማስተዋወቅ እንጀምራለን ኢትዮጵያ ሰላሳ ሁለተኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አገኘች። ዜጎች አስከፊነቱን ተገንዝበው መደበኛ ካልሆነ ፍልሰት ሊቆጠቡ ይገባል ሲል ሚኒስቴሩ አስታወቀ። ከውጭ በስር ላይ የሚገኙት የቀድሞ የኢስታንቡል ከንቲባ ከ2000 ዓመት በላይ ስር እንዲቀጡ ተጠየቀ። ኢትዮጵያ ሰላሳ ሁለተኛው የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አግኝታለች። በብራዚል ቤሌም እየተካሄደ የሚገኘው ሰላሳኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ መደበኛ ጉባኤውን እያካሄደ ይገኛል። አስቀድሞ በመሪዎች ስብሰባ በጀመረው ጉባኤ ላይ ኢትዮጵያ 32ተኛው የአየር ንብረት ለውጥ ጉባኤን በአዲስ አበባ ለማዘጋጀት ፍላጎትም ዝግጁነትም እንዳላት መግለጿ ይታወሳል። አስቀድሞ በርካታ የጎንዮሽ ውይይቶችን ሲያካሂድ ቆይቶ ቴክኒካዊ ድርድርና ውይይቶችን በሚያስተናግደውና ትላንት በጀመረው ጉባኤ ላይ የኢትዮጵያን ጥያቄ የአፍሪካ ሀገራት መስማማታቸው ይፋ ማድረጋቸውን ኢቢሲ ዘገባ ያመላክታል። የወቅቱ የአፍሪካ ተደራዳሪዎች ቡድን ሊቀመንበር በሆነችው ታንዛኒያ በኩል የኢትዮጵያ ጥያቄ ተቀባይነት ማግኘቱ ተገልጿል። ይህን አስመልክቶ ጉባኤው ንግግር ያደረጉት በብራዚል የፌዴሪ ባለሙሉ ስልጣን አምባሳደር ሉልሰገር ታደሰ ኢትዮጵያ ጉባኤውን ለማስተናገድ ያቀረበችውን ጥያቄ አፍሪካውያን በመደገፋቸው ኢትዮጵያ ትልቅ አክብሮት አላት። እንደምታሳካው መተማመናቸውም አስደሳች ነው። ለዚህም ኢትዮጵያ ታመሰግናለች ብለዋል። ዜጎች አስከፊነቱን ተገንዝበው መደበኛ ካልሆነ ፍልሰት ሊቆጠቡ ይገባል ሲል ሚኒስቴሩ አስታውቋል። በመንግስት ደረጃ ብሎም ከአገር አካላት ጋር በመቀናጀት የሚያከናውነውን መደበኛ ያልሆነ ፍልሰትን የመከላከልና መቆጣጠር ስራ እንደተጠበቀ ሆኖ ዜጎች ከድርጊቱ ራሳቸውን ማቀብ እንዳለባቸው የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሴቶችና ማህበራዊ ጉዳይ ሚኒስቴር ሕገ ወጥ የሰዎች ዝውውር መከላከልና ከፍልሰት ተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ ደረጀ ተግበሉ እንዳሉት መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ይሄዱና ለችግር የተጋለጡ ዜጎችን የመመለስ ስራ እየተከናወነ ነው። ወደ ሀገራቸው ከተመለሱ በኋላ ተገቢው የስነልቦናና ማህበራዊ ድጋፍ እንዲያገኙ ተደርጎ ከቤተሰብና ከማህበረሰብ ጋር መቀላቀላቸው ጠቅሰዋል። በክልሎች የሴቶችና ማህበራዊ ጉዳይ ቢሮዎችና በስራና ክህሎት ቢሮዎች አማካኝነት ተገቢውን ስልጠና ወስደው የማቋቋም ስራ እየተሰራ መሆኑን አረጋግጠዋል። በመንግስት በኩል ተገቢውን ድጋፍና ክትትል እየተደረገላቸው መሆኑን ገልጸው በግላቸው ለመንቀሳቀስ የፈለጉም በራሳቸው ጥረት የግል ስራቸው እየሰሩ ስለመሆኑ ደግሞ አመላክተዋል። በሀገር ውስጥ ያሉ የስራ አማራጮችን ማስተዋልና ወደ ውጭ መሄድ ሲያስፈልግ በህጋዊ መንገድ ብቻ እንዲሆን ደግሞ መክረዋል። መደበኛ ያልሆነ ፍልሰት ዘርፈ ብዙ ጉዳት እንደሚያስከትል ማስገንዝበዋል። የውጭ ጉዳይ ሚኒስቴር በበኩሉ በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ ይኖሩ የነበሩ ኢትዮጵያውያንን ወደ ሀገራቸው የመመለሱ ስራ ተጠናክሮ ይቀጥላል ብሏል። በክልሉ ሰባት የገጠር ቀበሌዎችን የኃይል ተጠቃሚ ለማድረግ እየተሰራ ነው ሲል አገልግሎቱ አስታውቋል። በደቡብ ኢትዮጵያ ሪጅን አርባ ምንጭና ወላይታ ዞን የሚገኙ ሰባት የገጠር ቀበሌዎችን በሀገር አቀፍ ኤሌክትሪፊኬሽን ፕሮግራም የኤሌክትሪክ ኃይል ተጠቃሚ ለማድረግ ስራዎች የተሰሩ መሆናቸው የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። በ2018 በጀት ዓመት የገጠር ቀበሌዎችን የኃይል ተጠቃሚ ለማድረግ 6998 የመካከለኛና 6729 ዝቅተኛ የኃይል መስመር ተሸካሚ ምሰሶ እንዲሁም 21 ትራንስፎርመሮች ተክላ ለማከናወን እቅር ተይዟል። በኃይል መስመር ዝርጋታው በአጠቃላይ በሰባቱም ቀበሌዎች 4876 አባወራዎችን የኃይል ተጠቃሚ ለማድረግ እቅር ተይዞ በመስራት ላይ ሲሆን አሁን ላይ በወላይታ ዞን የምትገኘውን ፋቴ ቀበሌ ለማብራት የአንድ ኪሎ ሜትር የመካከለኛ ኃይል አስተላላፊ መስመር ዝርጋታና የሶስት ትራንስፎርመሮች ተከላ ተከናውኗል። በበጀት ዓመቱ ኃይል ለማገናኘት የታቀዱት የገጠር ቀበሌዎች የሕዝብ ብዛታቸው ከፍተኛ የሆኑና ከዋናው ግሪድ በቅርብ ርቀት ላይ የሚገኙ መሆናቸው አሻም ከአገልግሎቱ ያገኘችው መረጃ ያመለክታል። የ2018 በጀት ዓመት የመጀመሪያው ዙር የኦዲትና ኢንስፔክሽን ስራዎችን የሚገመግም የምክክር መድረክ ተካሂዷል። ህዳር 2 ቀን 2018 ሁሉም የፌዴራል ባለበጀት መስሪያ ቤቶችና ዩኒቨርሲቲዎች የተሳተፉበት የመጀመሪያ ዙር የምክክር መድረክ በገንዘብ ሚኒስቴር አዳራሽ ተካሂዷል። የምክክሩ መድረኩን በንግግር የከፈቱት የገንዘብ ሚኒስትር ዴታ ፈቃዱ ሆረታ እንደተናገሩት የኢንስፔክሽንና የውስጥ ኦዲት ስራዎቻችን በዋናነት ትኩረት የሚያደርጉት በጀት ለታለመለት ዓላማ ብቻ እንዲውል ማስቻል ነው። ይህም በየደረጃው ባለው አስፈጻሚ ጥንካሬ ልክ የሚወሰን ከመሆኑ ባሻገር አለ አግባብ የሚባክን የመንግስት በጀት እንዳይኖረ ሁሉም የበኩሉን ኃላፊነት መወጣት እንዳለበት አሳስበዋል። በመድረኩ የ2017 በጀት ዓመት የኦዲት ሪፖርቶችና የፋይናንስ እቅዶችን ወቅቱን ጠብቀው በመመሪያው መሰረት ለገንዘብ ሚኒስቴር ያቀረቡና ያላቀረቡ ተቋማት ዝርዝር ለተሳታፊዎች ቀርቧል። በበጀት ዓመቱ ዋና ዋና ያፈጻጸም ተግዳሮቶች ተብለው የተለዩ ጉዳዮች መካከል ውስጥ ኦዲት እቅድ በወቅቱ አለመላክ፣ ሪፖርት በወቅቱ አለመቅረብ፣ የፕሮጀክት ኦዲቶች ላይ የሚታዩ ክፍተቶች፣ የተሰብሳቢና ተከፋይ ሳብ ላይ ወቅታዊ ትንተና አለማድረግ፣ የተጠቃለለ የኦዲት ሪፖርት በወቅቱ አለማቅረብና የመሳሰሉ ችግሮች ለቤቱ በስፋት ማቅረባቸው አሻም ከገንዘብ ሚኒስቴር ያገኘችው መረጃ ይጠቁማል። ተመልካቾቻችን አብራችሁን ስለሆናችሁ እናመሰግናለን። አሁን ደግሞ ከዓለም አቀፍ ወዳገኘነው ነው ዘገባችን እናመራለን። በስር ላይ የሚገኙት የቀድሞ ኢስታንቡል ከንቲባ ከ2000 ዓመት በላይ ስር እንዲቀጡ ተጠይቋል። የቱርክ ወንጀል ምርመራ ቢሮ የፕሬዝዳንት ኤርዶጋን ዋነኛ ተቀናቃኝ በሆኑት ኢክራም ኢማሞግሉ ላይ የ2430 ዓመት እንዲፈረድባቸው ለከፍተኛ ፍርድ ቤት ጥያቄ ማቅረቡ ተገልጿል። ከንቲባው ከመጋቢት ወር ጀምሮ በሙስና ወንጀል ተጠርጥረው በእስር ላይ ይገኛሉ። ኢማም ጉሉ የታሰሩት ምርጫ እየተቃረበ በመጣበት ወቅት በመሆኑ የኤርዶጋን መንግስት ተቃዋሚ ፓርቲዎች ላይ ጫና ለመፍጠር ሆን ብሎ የወሰደው እርምጃ ተደርጎም ተወስዷል። በተለያዩ ሀገራት በሚፈጽሙ ወንጀሎች የሚሰጡ አግራሞትን የሚፈጥሩ ፍርዶችም ይደመጣሉ። በወንጀሉ ተጠርጥረው የታሰሩ የቀድሞ ከንቲባ የሀገሪቱ አቃቤ ሕግ ያቀረበው የፍርድ ጥያቄ ብዙዎችን እያነጋገረ ነው። ኤክራም ኢማም ጉሉ የወንጀል ድርጅቶችን ማስተባበርን ጨምሮ የጉቦ ቅሌት፣ ህገ ወጥ ገንዘብን ህጋዊ ማድረግ እና እያለ ደግሞ 142 የወንጀል ዝርዝሮች በ4000 ገጾች ሰፍረዋል። ከንቲባው እንደ አውሮፓውያን አቆጣጠር ባለፈው መጋቢት 19 ቀን 2025 በፖሊስ ቁጥጥር ስር ውለው የፍርድ ሂደታቸው እየተጠባበቁ ይገኛሉ። አንካራ ውስጥ ባስቻለው የወንጀል ችሎት የቀረበው አቃቢ ህግ የቀድሞ ከንቲባ በ2430 ዓመት እንዲቀጡ የፍርድ ሐሳብ አቅርቧል። የፍርድ ውሳኔ ይሰጣ ይሰጥ እስካሁን የተባለ ነገር የለም። ዘገባው የአዛንስ ፍራንስ ፕሬስ ነው። የፓኪስታን መከላከያ ሚኒስትር በጦርነቱ ውስጥ ነው የምንገኘው ሲል ገለጸ። የመከላከያ ሚኒስትሩ ከዋጃ አሴፍ በአጥፍቶ ጠፊ ለተፈጸመው የቦምብ ጥቃት ታሊባንን ተጠያቂ አድርገዋል። ሚኒስቴሩ በኤክስ ገጻቸው ላይ ባሰፍር ጽሑፍ ኢስላማባድ ላይ የደረሰ ጥቃት በመላ አገሪቱ የማንቂያ ደወል ነው ሲሉ ተናግረዋል። አሲፋ አክለውም በጦርነቱ ውስጥ ነው የምንገኘው ያሉ ሲሆን ጦርነቱ ከማን ጋር እንደሆነ ግን በግልጽ አላብራሩም። በየቀኑ ዜጎቻችን ለመጠበቅ መስዋዕት እየከፈለ ነው ሲሉም አብራርተዋል። የመከላከያ ሚኒስትሩ ከታሊባን ጋር የሚደረገው ድርድር ስህተት ነው ብለውታል። በፓኪስታን በአጥፍቶ ጠፊ በተፈጸመ ጥቃት በደርዘን የሚቆጠሩ ሰዎች ሕይወታቸው አልፏል። በዋና ከተማዋ ኢስላማባድ በደረሰ በዚህ ጥቃት ቢያንስ 12 ሰዎች መሞታቸውና 27 የሚደርሱ መቁሰላቸውን የሀገር ውስጥ ሚኒስትር ሞሽን ናቅፊ ተናግረዋል። አጥፍቶ ጠፊ ወደ ፍርድ ቤት ለመግባት ቢፈልግም ባለመሳካቱ ወደ ፖሊስ መኪና ተጠግቶ ለ አስራ አምስት ደቂቃ ያክል ከቆየ በኋላ የቦምብ ጥቃት መፈጸሙን አስረድተዋል። ለጥቃቱ ኃላፊነት የወሰደ አካል አለመኖሩ ገልጸዋል። ዘገባው የዘታይምስ ነው። ተመልካቾቻችን ለዕለቱ ያዝንላቸው ዜናዎቻችን በዚሁ ተቋጭተዋል። ከማጠናቀቃችን በፊት ደግሞ ርዕሰ ጉዳዮቹን በድጋሚ እናስታውሳቸው። ኢትዮጵያ 30 ሁለተኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታስተናግድ ከአፍሪካ ሀገራት ሙሉ ድጋፍ አገኘች። ዜጎች አስከፊነቱን ተገንዝበው መደበኛ ካልሆነ ፍልሰት ሊቆጠቡ ይገባል ሲል ሚኒስቴሩ አስታወቀ። ከውጭ በስር ላይ የሚገኙት የቀድሞው የኢስታንቡል ከንቲባ ከ2ሺህ ዓመት በላይ ስር እንዲቀጡ ተጠየቀ። ለዛሬ ለዕለተ ረቡዕ ህዳር 3 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን በዚህ ተቋጭተዋል። እኔ ለተተረኛ አሳላፊ ሙሐመድ ንጉስ አብዱ አበራቸው ቆይታ አድርገ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን!